የእንስሳት ዝርያን ለማሻሻል በሀገሪቱ በሰባት የምርምር ማዕከላት ትኩረት ተሰጥቶ እየተሰራ ይገኛል። ከነዚህም መካከል አንዱ ነው የወልቂጤ ግብርና ምርምር ማዕከል። በሀገሪቱ የሌማት ትሩፋት ከተጀመረ ወዲህ በእንስሳት ምርታማነት ላይ የተሻለ ለውጥ መምጣቱን የእንስሳትና ሳ ሀብት ዘርፍ ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ተናግረዋል። የወተት ምርቱንም ስናይ ከሌማት ትሩፋት በፊት አምስት ነጥብ ስምንት ቢሊየን ሊትር ነው ከላቦ ስናገኝ ነ አሁን ላይ በአጠቃላይ አስራ ሁለት ቢሊዮን ሊትር ለማምረት እቅድ ተይዞ እየተሰራ ይገኛል። ዛሬ ስምንተኛው ወር ላይ ነው የምንገኘው። አመቱ ከተጀመረ ወደ ስምንት ቢሊዮን ሊትር ኦልሬዲ ተመርተዋል፣ ከአስራ ሁለት ቢሊዮኑ ማለት ነው። ወደ ሁለት ሚሊዮን አካባቢ ደግሞ እንስሳቶች ተዳግሏል። ይሄ ይበል የሚያስብል በአጭር ጊዜ ውስጥ በዚህ ደረጃ መስራት ይቻላል ተብሎ የማይታሰብን ማይልስቶን ላይ ነው የደረሰው። የወልቂጤ ግብርና ምርምር ማዕከል ለ22 አርሶአደሮች በነፍስ ወከፍ በስጦታ ያበረከተው ዝርያቸው የተሻሻሉ ጊደሮች አስፈላጊው ጥንቃቄና እንክብካቤ እንደሚፈልጉም ዶክተር ፍቅሩ አሳስበዋል። የእንስሳትን ዝርያ ለማሻሻል በምርምር ማዕከላት በርካታ ስራዎች እየተሰሩ ይገኛል ያሉት የእንስሳት ልማት ኢንስቲትዩት ዋና ዳይሬክተር ዶክተር አስራት ጤራ ናቸው። ይሄ ስራ በሰባት ማዕከላት የተጀመረበት ሁኔታ አለ። በአዳባርጋ በወላይታ ሶዶ፣ በወልቅጤ፣ በአንዳሳ፣ በአዳሚቱሉ እንደዚሁም ደግሞ በሁለታ እና በቻግኒ በሰባት ማዕከላት የግደር ብዜት ስራዎችን ስጀምረን ባለሀብቱን እናሳያቸው ከዛ የሚወጡትን ግደሮችን ደግሞ በአነስተኛ በተመጣጣኝ ዋጋ ለአርሶ አደሮቹ ለማሳያ እንዲሆን በዚህ ልክ እንስራ በምል የጀመርነው ስራ መሆኑን እንድታወቅ እፈልጋለሁ። ፍላጎትን መሰረት አድርገው በእንስሳት ዝርያ ማሻሻል ዘርፍ ላይ የተደራጁ ማህበራትን ለመደገፍ ዝግጁ መሆናቸውንም ዶክተር አስራት ተናግረዋል። ኢትዮጵያ የግብርና ዘርፍ ትልቁ ሀብቷ ነው ያሉት የኢትዮጵያ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ የወተት ምርታማነትን ለማሳደግ እየተሰራ እንደሚገኝም ጠቁመዋል። በሽታን የሚቋቋሙ በትንሽ መኖ ደግሞ ሊያድጉ የሚችሉትን ከነዚህ ከፈረንጆቹ ጋር በማዳቀል 50% 50% ግማሽ ግማሽ የሆኑ ዲቃላዎችን ለአርሶ አደሩ ስንሰጥ የመኖ ፍላጎታቸውም አነስ ይላል፣ የእንክብካቤ ፍላጎታቸውም አነስ ይላል። ነገር ግን የወተት ምርታቸውን በዛ መጠን ከፍ ይላል ማለት ነው። ስለዚህ ወደ ግማሽ እነኛን ግማሽ ይሄዳል የእኛን ደግሞ ብዙ ይበልጣል ማለት ነው። ስለዚህ በዚህ መልክ ወተት ምርትና ምርታማነትን መጨመር አለብን ብለን እየሰራን ነው። የወልቂጤ ግብርና ምርምር ማዕከል ዳይሬክተርና ተመራማሪ አቶ ቤትል ነገር ዝርያን የማሻሻል ተግባር ላይ ትኩረት አድርገው እየሰሩ እንደሚገኝ ገልጸዋል። በዝርያ ማሻሻይ እያደረግን ያለ ነው ምንድን ነው አንድ መቶ የቦረና ጊደሮችን በማስገባት ከሆልስቲን ፍሪዥያን ዝርያዎች ጋር በማዳቀል በወተት መጠናቸው የተሻለና የደም መጠናቸው አምሳ ፐርሰንት የሆኑ ሴት ጥጃዎችን ለአርሶ አደሮች በማሰራጨት የአርሶ አደሮች ጋር የወተት ምርታማነትን ማሳደግ ነው። ምክንያቱም ወተትን እናሳድጋለን ምርታማነት እንጨምራለን ካለን አርሶአደር ትልቁ እጥረቱ የተሻሻለ ዝርያ እጥረት ስለሆነ እያደረግን ያለ ነው ምንድነው የተሻሻሉ ዝርያዎችን ሴጥጃ የሚያስወልድ ወይም ጾታው የተለየ የኮርማ ዘር በመጠቀም ሴጥጃ እንዲወለድ በማድረግ እነዚህን ዝትሮች በጣም በተመጣጣኝ ዋጋ ለአርሶአደሮች በማሰራጨት ነው እየሰራን ያለ ነው። ሀያ ሁለት ዝርያቸው የተሻሻሉ ግደሮችን ለአርሶአደሮች እንዲሰራጭ ያደረገው የወልቂጤ ግብርና ምርምር ማዕከል በቀጣይም ለአርሶአደሩ አስፈላጊው ድጋፍ ለማድረግ ዝግጁ መሆናቸውን አቶ ቤቴል ተናግረዋል። እነዚህን አርሶ አደሮች ስልጠና በመስጠት በቀጣይም እየደገፍን ውጤታማ እስከሚሆኑ ድረስና ያነ ጊደሮች በማዕከል እንደምናባዛ ሁሉ በማህበረሰቡ ጋር በመሄድ በማህበረሰብ ደረጃም አርሶ ጥጃዎች እንዲባዙ በማድረግ እዛ አካባቢ ላይ የወተት መንደር እንዲሆን ስለሆነ የምሰራው በቀጣይም የስልጠናቸውን አርሶ አደሮች ሙያዊም አስፈላጊ ገዞች በማድረግ በሙሉ ውጤታማ እንዲሆኑ እናደርጋቸዋለን ማለት ነው። በእንስሳት ልማት ስራ ላይ ውጤታማ ለመሆን የመኖ ምርታማነት ላይ ትኩረት ሊደረግ ይገባል ያሉት የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእንስሳት ዘርፍ ኃላፊ አቶ እያሱ ተረፈ ናቸው። እንስሳት ሀብት ልማት ስራ አኳያ መኖ በጣም ወሳኝ ነው። አጠቃላይ ከሰባ እስከ ሰማኒያ ፐርሰንት የእንስሳት እርባታ የሚሸፍነው መኖ ነው ይባላል እና ጥናቶች የሚያሳዩት ይሄ ስለሆነ መኖ ላይ በርትተን መስራት ያስፈልጋል። ዛሬ የምንቀበላቸውን እንስሳት በእጃችን ያሉ አይነት እንስሳት አይደሉም፣ ብዙ መኖ የሚፈልጉ ብዙ የጤና እንክብካቤ የሚፈልጉ ናቸው እና አርሶ አደሮቻችን ይህንን በሚትቀበሉበት በሚትወስዱበት ጊዜ ላይ በጣም እንክብካቤ ስለሚፈልጉ በተለየ ትኩረት እንድትይዙ፣ ከናንተ ብዙ ምርጥ ዘር እንዲወጣ ስለሚፈለግ በደንብ መስራት ያስፈልጋል።